በሱ ቪዲዮ ምን የሚል ምን ይመስልሽ? ወንድሜ ጋ ከኔ ጋር የሆነ ነገር ሲፈልግ ወንድሜ ጋር ይደውልና የህትክ እንትን እኔ ጋር አለ ስልክልክ እንዳደነግጥ ይለዋል። ከዛ ረ ብራዘር ና ትክተተው እንደዚ አይነት ቦታ ላይ ፕሊስ፣ እንደዚህ አይነት ነገር ላይ ወንድሜ ናት ትክተተው። ይደብራል ታናሽ ወንድሜ ነው ስለው እኔ ልንገርሽ ይለኛል። እኔ ኢሉሚናይቲ ነኝ፣ አላህ አለ አልልም፣ እግዚአብሔር አለ አልልም ለሰው አራረም አንቺ ታንቀሽ እንድትሞች ነው የምፈልገው፣ እናትሽ እንድትታነቅ ነው የምፈልገው ይለኝ ነበር። ከዛ እንደዛ ሆነ። በጣም ብዙ ነገሮች ተፈጠሩ በመካከላችን። በቃ እኔ እንትን አልኩኝ፣ ሐቡዬ በራሴ በጣም ብዙ ሬዚስታንስ አጣሁኝ። በቃ አልተኛም ከሰው ጋር መብላታች ማውራታች በቃ በጣም በሽተኛ ሆንኩኝ። ዲፕሬሽን ማለት ነው በኃይለኛው በቃ ዲፕሬሽን ውስጥ ገባሁኝ። እኔ ግን እንደዛም ሆኝ እያየኝ ይሄ በማልቀስ ብዛት ዓይኔ ጠፍቶ መልኬ ሁሉ ነገሬ ራሴን አጥቼ ዱባይ ያለው አልመስልሽም ነበረ። ከሰውነት ጎዳና ወጥቼ። ምንድን ነው ምክንያቱ? ከመቼው ከፍቅር ወደዛቸው የተሸጋገራችሁበት ምክንያት ምን ጠይቆሽ? አንደኛ ነገር እኔ ሲተዋወቀኝ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ጉዴ! ልክ እንደሷ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኒ ልክ እንዳበበች አበበችንም እኮ በሌላ በባለ ትዳር ሰውዬ ፎቶ ነው የተዋወቃት። ያው በሱ ፎቶ ነው አንቺን የተዋወቀች፣ በሱ ልጅ ፎቶ ነው። ብዙዎችን በእሱ ልጅ ፎቶ ነው የሚያታልለው። በራሱ ያፍራል። ለምን? የዛ ልጅ ፎቶ መልክ ከማርቆስ በጣም ይሻላል። ኧረ ያ በጣም ልጅ ነው እኮ በጣም የሀያ ሶስት የሀያ አራት አመት ልጅ። ይሄ እኮ ትልቅ ሰውዬ እኮ ነው አራው ሽበቱን አይቶ አባባ አባባ ቢኒያም አብሽሪ አለውልህ ገባሽ? እሱ ነው ቢኒያም ጌታቸው ነው ስሙ። ትክክለኛ ስሙ ማርኮስ አይደለም፣ አይደለም ቢኒያም ሆኖ ነው። አንዴ ወላይ፣ አንዴ እግዚአብሔርን የሚለው ኢሉሚናይቲ ነው፣ ሃይማኖት የለውም። ለዛ እኮ ነው እኔ ፌስ ቱ ፌስ ከኔ ጋር ያውራ ያልኩሽ። አበበችና ልጅቷንማ ኮንትሮል አድርጓቸዋል፣ እንደኔ አያውሩም። እኔ ምክንያቱም ብዙ ደረጃ ሄዶ እየሄደ እንኳን እያሳደድኩት ስለሆነ ነው፣ ከኔ ጋርም አያውረው። እስቲ ለእኔ እስካሁን ቢመጣ እራሱ እኔ መልካም መጣ ነ ፎቶ ለጥፌ ነው ቪዲዮ የምሰራው። ካልመጣ ነግሬዋለሁ። ሶሪ፣ ለሁሉም ሰው ለማንም ሰው ለማንም ሰው ለሁላችሁም ትምህርት ይሆናል። የማታውቁትን ሰው አታውሩ፣ በሰውም አትፍረዱ። ሁላችንም ቤታችን እስኪያንኳኳ ድረስ መጠበቅ የለብንም። በነገራችን ላይ በአንድም በሌላ ሰው ሊሸወድ ይችላል። ፈራጅ ከመሆናችን በፊት መጀመሪያ እንስማ። የዛኔ አበሬዎች ላይ ሁላችሁ ተረዳችሁበት። እሱን ግን እንደ ቅዱስ ነው ያያችሁት። ቅዱስ ነው ምናምን ነው አይደለም። ኢሉሚናይት ነው፣ አዘኔታ የለው። ምክንያቱም በልጁ እናት በጣም አቢዩዝ የተደረገ ሰው ነው። ዊዛውት ሪዝን ነው የሚበቀልሽ። እራሷን ልታጠፋ የነበረች ሴት እንዳለች ሁሉ አውቃለሁ። ኮማ ውስጡ ላይ ገባች ሴት ነበረች፣ ራሷን ለማጥፋት ሞክራ አሜሪካ የምትኖር አሁን ፎቶውን ባደርግ እኮ ብዙ ሴቶች አውቀዋለሁ ብለው ሊመጡ ይችላሉ፣ ግን ፎቶውን አይጠቀምም። እናንተ ብቻ ናችሁ። በአካል ማለት በጣም ብዙ ጊዜ አብረው የቆየችን ሴት ነው፣ ቪዲዮ ኮል የሚያወራትን ሴት ነው መልክ የሚታየው። ለምሳሌ ከአንቺ ጋር ትዌኒ ፎር አወር ቪዲዮ ኮል ያወራል። በእያንዳንዱ ለሁሉም ሴቶች እንደዛ ነው። ከአበበች ጋር እንዴት በሀያ አራት ሰዓት ውስጥ እንዴት አንድ ሰው ነው? ባይዘዌ ስል ስራ አለኝ የሚለሽ አሁን ስራ ኑሮት አይደለም ስራ የለውም። አንዷን ስራ አለኝ ሲል አንዷን ያወራል። አንዷን ስራ አለኝ ሲል ከአንዷ ጋር ሁለት ሶስት ስልክ ነው ያለው። ገባሽ? ራሱን ጥላውን እንኳን ስለማያምን ሲም ካርድ በየጊዜው ነው የሚቀያይረው። እኔ ራሱ በእርዳታ ካወቅኩት ሶስት ጊዜ ቁጥር ቀይሯል። ጥላውን ማለት ነው ባይዘዌ ማለት ነው። ይቅርታ አሰላቋቸው ማለት ነው። ብዙ ሴቶች ያወራል ያለችው ጋር ማለት ነው። እኔም የተረዳሁትኝ አሁን ነው። እኔ ባለፎቶ ልጅ ጋራ ፊት ለፊት ተገናኝቻለሁ በቪዲዮ ኮል አውርቻለሁ ብሻለሁ ከነፍቅረኛው ከነ ፍቅረኛው ቁጭ ብሎ በዛ ጥያቄ በጣም ኢምፖርታንት ጥያቄ መመለስ ስላለብኝ ነው ከይቅርታ ጋር የኮመንት ከሄድ አላገኘሁም የት አለ በቪዲዮ የሚያወራቸው ከሆነ ለምን በሌላ ሰው ፎቶ ይጠቀማል ሳራዬ መጀመሪያ ሲታወቃቸው በሸበላ ያንግ ወጣት ቆንጅዬ የሚያማልል ጎረምሳ ፎቶ እየላከ ፕሮፋይል አድርጎ ያሰምጣቸዋል ልክ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው ሰውየው ሽማግሌ ነው ፎቶን አወጣ አለው ግን መጀመሪያ እሱ መጥቶ እዚጋ ይነጋገር ከኛ ጋር ገባችሁ። ዋትሳፕ ላይ ፕሊዝ አይሀቭ ወርክ ስላለኝ ነው። በጽሁፍ አንዴ አንዴ በቮይስ እመጣለሁ። የእነሱን ፋይል ዘረግፈዋለሁ። ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ፣ ምናም ምናምን እያለ ነው። ግን እየሰማ ነው። እዚጋ አለ። እዚጋ እየሰማ በዋትሳፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው? እየሰማት በዋትሳፕ መልስ ምሰጠኝ። እኔ ግን የምር ፎቶ ክንደጥፌ ቪዲዮ እሰራለሁ፣ ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ከአንተ እንዲጠነቀቁ ልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ መለጠፍ ከፈለግሽ እና አስፈቅደች መለጠፍ ትችላለች። ብዙ ጊዜ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ እንደዚህ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልከውልኛል፣ ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ። ይሄ በእሱ በእሱ ራስ የጠፋች ሴት እኮ ትኖራለች እኛ ሳናቅ ያ አንቺ አሁን ትልቅ ጥንካሬሽ ነው እንጂ ከፖስተር በኋላ ራስሽን ያላጠፍ ለቤተሰብ ልኮብኛል። እቺ ልጅ ራስ ቤተሰብ ብቻ። አየሽ? አሁን አንቺ ምናልባት አልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሹ። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ተጠቅመሽ። ብዙ ሴቶች ራሳቸውን እያጠፉ ነው በእንደዚህ አይነት ወንዶች። ራሳቸውን ከፎቅ ላይ እየጣሉ ነው በእንደዚህ አይነት ወንዶች። መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው። በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን ያጠፍሉ። በምንድነው? በቀላል ነገር አታለው ፍቅር ሰጥተው ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። መጀመሪያ እንደዛ ነበረ። አልጨረስኩልሽም የኔን ታሪሽ ማርቆስ። አንድ ነገር ልንገርክ አቶ ቢኒያም፣ እኔ ሰለብሬቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሰለብሬቲ አይደለሁ ማንም አያገኝም ገባክ እኔ ግን መቼ ማለፍ ፋታ መቼም ማለት ነው ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍፁም አላደርግም የትም ቦታ ላይ ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል ወንድሜ ከዛ ወንድሜ ምንድነው ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ ገባሽ ከዛ በቃ በየጊዜው እንትን የሚልሽ ኢቨን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አደለም። እኔ ፖዚቲቭ ቲንከር ሲጀመር ማለት ነው ከፎቶ ጋር አደለም ያወራሁት በሀሳቤን የተጋራኝ ያወራሁት ጥሩ የሆን ክል አንተ ነክ፣ ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አዎ፣ አንቺ ጥሩ በወንሽላት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው፣ ማርቆስ ውስጥ ነው አሁን ትክክለኛ መንፈስ። ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው። አላ ትራውማ አለበት አለ ማለት ስራ ትገርፈው ነበር። ምን ታረገ? ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው አውኩ ያስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መቅረው ማብለታሉ። ምክንያቱም አንድ ሴት ሁሉ የሚበቀለው አንድ ሴት ሁለት ሴት ቢሆን ኖርማል ነው። ሴት ጥላቻ እኮ ነው። በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት ሲጀመር፣ ቶክሲካም ነው ይሄ። ገባሻል? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለእኔ በአፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ እራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ አለም አያዩም። እግዚአብሔርን እግዚአብሔር ከላት ጋማን ያልቀጥልም አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል። እ አብሬው ከእሱ ጋር እንትን አልልም። በእውነት እንዴ እንደዚህ አይነት ሰው አንድ ሰው የቀልድ እያለ ማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም። ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመ ናቸው ባውንደሪያችንን ካላጠርን የእውነት ያደርጉታል። አንድ ቀን እኔ እውነት አጠገብ ያሉ ልጆች እራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሩ ይሉኛል። እንዳልኩሽ አዎ፣ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ አለብን። ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩኝ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገ ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስ ሽራርተሽ እኔ ዛሬ ይህን ታሪክ የዛሬ ሶስት ዓመት ብሰሚው እያለቀስኩ ብነግርሽ ትላለው። አሁን ግን አላለቅስም። እናቱ ደቼ ታልቅስበት አላለቅስም። በፍጹም ነው አላለቅሰው። ያለቅሳታል ባለቅስማ ብነግርሽ ደስ ይላይ ነበር። ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና ይሄልኩኝ ከዛ በቃ ጓደኞች በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምናም። ከዛ ጓደኞች ከምን አይነት ሰው ጋር ነው የምታወሪው? እኔ በየጊዜው አዳዲስ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት እየተደራረቡ ቢመጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ ብርታ አድርጊልኝና ማለት ነው። የላከላችሁን ደረሰኝ ብር የላከላችሁን ደረሰኝና የገዛላችሁን ወርቅ አይደ፣ ለማን እንደሆነ ደኔ፣ እንደዚህ አይነት ነገር ውስጥ የለውበትም ወርቅም የለው። ለማን ነው ለአንቺ የተገዛው ይሄ ወርቅ?

አልተገዛም። ተሽኝ ይሆናል የተገዛው። ወርቁና ብሩ ውስጥ እኔን እንዳትከቺኝ አምስት ሳንቲም አላየሁም። ተሽኝ ነው ይሄንን ወርቅ የተለያየ አነሳስ እያነሳ ይሄ ለአንቺ ብሬ ላከበት ደረሰኝ ነው። ይሄ ነው። ዶክመንት አለኝ ያለው ፋይል አለኝ፣ ዶክመንት። አልዋሸሁም እኔ አልዋሸሁም እኮ የቃሜን እኮ አግዞኛል። እነሱ ለአንቺ ብር እንደት ሰጥሽ? ምናልባትም አሁን ላይ ሲገባኝ ማለት ነው። አሁን ላይ ምናልባትም ሲገባኝ የኔ ቪዲዮ የተጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው፣ ባለፈው ሪከርድ ተደርገው የተፖስተኑት ቪዲዮዎች ላይ አበበች እሙሟ ልካለታለች። ለዛ ነው ከሱ መለት ያፈረችው ቪዲዮ ፎቶ ልካለታለች እያሉ ሲኮምቱ ነበረ። ኔቨር አሁንም ቢሆን የኔ ማለት ነው የኔ እሙሙ ምናምን የለውም የለውም አሁንም እስኪ ሌላውን ሁን ሪከርድ አርግታችሁ እንደምፖስቱት። እኔ እሙሙ ምናምን የለኝም። ማርቆስ ጋር ግን ሳወራው እንደ ፍቅረኛ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛች ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው ገባሽ? ለፍቅረኛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ፣ ለፍቅረኛ ብለሽ ብቻ ያኔ ስታወይ ማንም ሰው ሲያልፍበት መፍረድ አይፈልግም። ማንም ሰው ፍቅረኛ ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ፣ እንጂ የለም የለኝም የለኝም። አሁንም ሪከርድ አድርግታችሁ ፖስቱ፣ እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። ወንድ እኔ ካልነገ እዚህ ቤት ትእዛዝ ካልሰጠው እስክሪን ሪከርድ አያደርጉም። አንዴ ልንገርልሽ ናንች ታያል። ፕሊስ እባካችሁ፣ አሁን አበበች የምትናገረውን እስክሪን ሪከርድ አድርጋችሁ አበበች ብላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን አሁን ያደርጉልሻል ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትኮስቱ እንደዚህ እውነታውን ነገር ኮስቱ። እኔ እሙሙ ምናምን የለኝም። ሳበራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማ ከሆነ እየሰማ ከሆነ እኔም እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አለኝ፣ ቪዲዮዎች ማለት ነው። አይግረመው፣ አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም። ቪዲዮ የተለያዩ ቪዲዮዎች ግን እስክሪንሾቶች፣ ስልኩ በእኔ እስክሪንሹት ነው የሞላው በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች፣ ይሄን ለብሳለች አይልም። እስክሪንሹት ያነሳኝ ነበረ። እነዛ እነዛ ሌላ ቦታ ቢደርሱ ይደብራል ከእሱ ቢወጡ ይደብራል ብዬ ስለማስብ ነው እዛ ጋ የተናገርኩት፣ ባለፈው ማለት ነው። ሰው በዛ ነገር ያስፈራራኛል እህቴ ጋ ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶን ኬር፣ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ ስትሮንግ መሆን ያለ ከዚህ በፊት አስለቅሶኛል ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ እኔ የምልሽ ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? ሌሎሽ የመጀመ ይሄ አራት ሺህ ዘጠኝ መቶ ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ድረስ ደግሞ በሌላ ሰው ሌላ አራት ሺህ ዘጠኝ መቶ አስራ ሁለት ድርሃም የላከልሽ ላይ ደግሞ ሌላ ስም ወግ ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት ወደላከል? ለኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ ቱርክኛ ነው፣ ቱርክ ነው። ጀርመን ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም። ወረቀት ስለሌለው ነው እኮ በሌላ ሰው ስልክ ስልክ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለእኔ እኮ ሀያ አራት ሺ ዩሮ ስራ! ይኸውልሽ የሀያ አራት ሺ ዩሮ ስራ ከንስዬ ነው ለሷ ብዬ ከአሜሪካ ወደ ጀርመን። እንደዚህ ነበር ልቤን ሲጠባው የነበረው፣ እንደዚህ ነበር ልቤን ሲጠባው ሲያደክመኝ ነበር። አራት ሺ ዩሮ ስትባይ፣ በቃ ስመጥ ባንዴ እንትን ማለት ነው። ይውልሽ ሀያ አራት ሺ ዩሮ የሚከፈለው ሰው ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥ ስኩን ባይዘው ይቅርታ አድርጉልኝ፣ እና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው። በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ገባኝ። ቅድም መጀመሪያ አዎ። ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈውም ተናግሬያለሁ። መላመድ ነው ፍቅር ማለት። ስትላመጪ ነው ገባሽ ያም መልክ እኔ ከእሱ ጋር ደግሜ ሳምንት አስራ አምስት ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ ሀያ አራት ሰዓት ማለት ከአንድ ሰው ጋር አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ አለው። ስለዚህ ብሩን ጠይቄ ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ ቀርጎ በቃ መልአክ ሆኖ ጀንጅኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። እንደዛ ፍቅር ጥያቄ የማይጠይቀሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድሽ የሚመክራችሁ ወንድ ተወዳላችሁ ሴቶች። ማንም ሴት እኮ ትወዳለች ያኔ የሚመክራት የሚያበረታታት የሆነ ፀባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው እ አሁን ለምሳሌ እነዛን ቪዲዮዎች ምናምን ከያዘብኝ በኋላ ነው ፀባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል እና ጥሩ ሰው ነበረ፣ ዋይዘው ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ፣ ያወራኛል፣ ፍቅር ይሰጠኛል ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ ላይ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል፣ ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛስ የሆነ ነገር ያን ቪዲዮ ያዘ ያን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። ለመጀመሪያ ጊዜ ዝቅ ሲያደርግሽ፣ እንዴ ምን ሆነክ? ነው ሲቀር ይቀራል ምናምን ነገር ስትው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላልና እንትን ውሳሌ ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወረው ነው፣ እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛፍ አንቺ ብቻ ቪዲዮ እየከፈች ባለ ሰዓት። ከዛ በኋላ ምን ምን ሆንኩኝ በምን ተጣላን መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎ ካደረግኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወዴት ሳይሆን በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመረ መጣላታችን። ስንጣላ እኔ ብሎኩን እንዲያነሳ ምለምነው። ለምን ምን ያስቡ ይሆን? ምን ያደርግ ይሆን?